እስመ አብ ወወልድ መንፈስ ቅዱስ አህዶ አምላክ ብለን የአቡነ አረጋዊን ታሪክ እንጀምራለን። አቡነ አረጋዊ ዘደብረ ዳሞ፣ እዚች ቀን አረጋዊ ዳሞ በመባል የሚታወቀው አባ ዘሚካኤል ነው። ታሪኩም ምንድ ነው? ዘጠኙ ቅዱሳን መልአኩ ቅዱስ ሚካኤል ግብጽ ከአስቄጥስ ገዳም በደመና ነጥቆ ወደ ኢትዮጵያ አምጥቶ በትግራይ ክፍለ ሀገር በአክሱም ምድር አድርሷቸዋል። ገዳም ገብተው ሲጸልዩ አባ ዘሚካኤልም ደብረ ዳሞ የሚባል ተራራ ስር ነበር። ከዚያች ተራራ ላይ ወጥቼ ብጸልይ እያለ ወደ እግዚአብሔር ይለምን ነበር። እግዚአብሔርም ዘሚካኤልን አውጥቶ ወደ ዳሞ ተራራ እንዲያደርስ ዘንዶ አዘዘለት። ዘሚካኤልም በተራራው ስር ይጸልይ ነበር። የታዘዘው ዘንዶ በቀትር ጊዜ መጣ። ዘንዶውም ወደ ተራራው መውጣት ጀመረ ግማሽ አካሉ ከወገቡ በላይ ተራራው አናት ላይ ሲደርስ ዘሚካኤልም ጅራቱን ጨብጦ መውጣት እንደሚችል አሰበ። የዘንዶውን ጅራቱን ያዘው። ዘንዶውም እነካኝ ብሎ ጅራቱን ፈጥኖ ሳበ። ዘሚካኤልም አብሮ ተወርውሮ ወደዚያ ወጣ። ዘንዶውም ተመልሶ ሊውጠው ሲል መልአኩ ቅዱስ ሚካኤል ይጠብቀው ነበርና አዳነው። በዚያም ሲጸልይ ኖረ። እስከዛሬ ድረስም ሞትን አልቀመሰም። እውነት እውነት እላችኋለሁ፣ በዚህ ከቆሙት ሰዎች የእግዚአብሔርን መንግስት በኃይል ስትመጣ እስኪያዩአት ድረስ ሞትን የማይቀምሱ አሉ አላቸው። ማርቆስ ምዕራፍ 9 ከቁጥር 1። በደብረ ዳሞ ተሰውሮ ይኖራል እንጂ ጸሎቱና በረከቱ ከሁላችን ጋር ትሁን። በሁለተኛነት የምናከብረው በዓላችንም ገብረ ክርስቶስ ጻድቅ ነው። ገብረ መርአዊ በመባል የሚታወቅ ከጫጉላው የመነነ አስደናቂው ጻድቅ ገብረ ክርስቶስ መታሰቢያው ነው። ታሪኩም እንዲህ ነው። በቁስጥንጥንያ አገር የሚኖሩ አባቱ ቴዎዶሲዮስ የተባለ አገረገዥ እናቱም መርኬዛ ይባላሉ። ልጅም የላቸውምና ወደ ኢየሩሳሌም ሄደው ልጅ እንዲሰጣቸው ተሳሉ። ወደ እግዚአብሔርም ለመኑ። ልመናቸውን ሰማና ያማረ ልጅ ሰጣቸው። ስሙንም አብደልሚስ ብለው ሰየሙት እንዲሁ ጠሩትም። ትርጓሜው ገብረ ክርስቶስ ማለት ነው። የቤተ ክርስቲያን ትምህርት ሁሉም አስተማሩት። እንዲህም እያላደገ በጎለመሰ ጊዜም የሮሜውን ንጉሥ ልጅ አጭተው እንደሚያጋቡት ጠየቁት። ሚስታግባ ብለውም ነገሩት። እርሱም ሳይወድ የእናት አባቱን ትዕዛዝ ለማክበር ይሁን እሺ አለ። ልጆች ሆይ፣ አባቶቻችሁን አክብሩ ይላልና መጽሐፈ ሲራክ አባትህንና እናትህን አክብር መልካም እንዲሆንልህ ያለውን መጽሐፍ በማሰብ እንጂ እርሱም የዚህ ዓለም ኑሮ ኃላፊነቱን አስቦ እምቢ እንዳይል የእናቱንና የአባቱን ትዕዛዝ ሆነበትና ይሁን አለ። እንደ ስርዓቱም አደረገው አጋቡትም። ስርዓተ መራዊ ፈጽሙ በማለት ከጫጉላ ቤት አግብተው ዘጉባቸው። ገብረ ክርስቶስም ሙሽራይቱን እንዲህ አላት ዓለም ኃላፊ ነውና ድንግልናሽን ጠብቀሽ ኑሪ ብሎ የሙሽርነቱን ልብስ አውልቆ ግምጃ ለብሶና እግዚአብሔር ካንቺ ጋር ኑር ብሎ ተሰናብቷት ወጣ። ከዚህ በኋላ እርሷም አለቀሰችና ቀረች። ጌታዬ ሆይ ለማን ትተወኛ ለችው? እርሱም ለእግዚአብሔር ሰጥቼሻለሁ አላት። እትቺይስ በአባቴ ቤት መበለት ሆነሽ ኑሪ አላት። እንዳዘዛትም ኖረች። እርሱም ወጣና እኔም ጌታዬን እግዚአብሔር እንድከተለው ነው አለ። ከዚያም ተጓዘ ስለ ስሜም ቤቱን ወይም ወንድሞቹን ወይም እህቶቹን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ መቶ ጥፍ ዋጋ ያገኛል ያለውን የወንጌል ቃል በማሰብ ወጥቶ ተጓዘ። ሚስቱም ዝም ማለች። ኮጫጉላው ወጥቶ ሄዶ ከባህር ደረሰ። በመርከብም ገብቶ የዓመት መንገድ የሚሆን በአንድ ቀን ተጉዞ አርማንያ ደረሰ። ንጹዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግስተ ሰማያት። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና ያለውን የወንጌል ቃል በማሰብ ተሰደደ። በነጋ ጊዜም እናቱና አባቱ ወደ ጫጉላው ቤት ገቡ። ልጃቸውን አላገኙትም ነበር። ሙሽሪትንም ልጃችን ወዴት ነው አሏት። እርሷም ለማንም አትናገሪ ብሎ አስማለኝ፣ በሌሊትም ወጥቶ ተጓዘ አለቻቸው። በምድር ላይም ወድቀው አለቀሱ። ከዚህ በኋላ ገብረ ክርስቶስን ይፈልጉ ዘንድ አምስት መቶ ወታደሮችን ላኩ፣ ንጉስ ነውና እያገሩም አሳወጀ። ወታደሮችም ካለበት አገር ደረሱ። ገብረ ክርስቶስም ባያቸው ጊዜ እነዚህ ወታደሮች አግኝተው እንዳይወስዱኝ ሰውነቴን የሚቀይር ስጠኝ ብሎ ወደ እግዚአብሔር ጸለየ። ወዲያውኑ በሰውነቱ በአካሉ ላይ ትል አዘዘበትና ሰውነቱን በሳስቶ በላው። ሰውነቱም ተለወጠ። ከነዳያኖችም ጋር ተቀመጠ። ወታደሮችም እንደ ነዳያን መጽኡተውት አለፉ አላወቁትም ነበር። በድንግል ማርያም ስም የተሰራች ቤተ ክርስቲያንን አገኘ። በዚያችም ሰባት ዓመት ኖረ። ከዚህ በኋላም እመቤታችን ለአንድ ጌስ ተገለጸችለትና ገብረ ክርስቶስን ይዘ ከቤተ ክርስቲያን ውስጥ አስገባው አለችው። እንዳለችውም አደረገ። ከዚህ በኋላም ገብረ ክርስቶስ ክብሬ ተገለጸብኝ፣ ውዳሴ ከንቱ ሆነብኝ ብሎ በሌሊት ወጥቶ ሄደ። ወደ ባሕር ዳርቻም ተጓዘና በመርከብ ገብቶ ወደ ሌላ ሀገር ለመሄድ አሰበ። በእግዚአብሔር ፈቃድም ወደ አባቱ ሀገር ደረሰ። እርሱም ሌላ ሰው ከማጽደቅ ዘመዶቼን ላጽድቅ ብሎ በእናቱ በአባቱ ደጅ ይቀመጥ ዘንድ ጠየቀ። ነርሱም አላወቁትም ነበር፣ እንዲቀመጥም ፈቀዱለት። በደጅም ተቀምጦ ትራፊያቸውን እየተመገበ ባሮቹም የዕቃ እጣቢ እየጣሉበት እየተሳለቁበት አስራ አምስት ዓመት ኖረ። ሰውነቱም በቁስል ተበላሽቶና ሲወጡ ሲገቡ እንዳይሸታቸው ይድልን ይሉት ነበር። ውሾችም ቀድሞ ስለሚያውቁት ቁስሉን ይልሱለት ነበር፣ አይጣሉትም ነበር። ከዚህ በኋላ ወደ እግዚአብሔር ጸለየና ለእናቴና ለአባቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ አለ። በዚያን ጊዜ ስምህን ለሚጠራ፣ መታሰቢያህን ለሚያደርግ ምሬልሃለሁ ብሎ ቃል ኪዳን ሰጠው። ክብር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ዳዊት መዝሙር 115 ከቁጥር 5። ከዚህ በኋላ ገድሉን ከመጀመሪያ እስከ መጨረሻ ጻፈ። ሁለተኛም እኔ ልጃችሁ አብደለሚስ ገብረ ክርስቶስ ነኝ የሚል ጽፎ በእጁ ያዘ። ከዚህ በኋላም በሰላም አረፈ። ታላቅ ነፋስም ነፈሰ፣ ምድርም ተናወጠች። ያረፈበትም እሁድ ቀን ነበርና ካህናቱና ጳጳሳቱ ቅዳሴ ገብተው ሳሉ ሕዝቡ በቤተ ክርስቲያን ውስጥ ቆመው ሲጨነቁ የእግዚአብሔርን ሰው በንጉስ ቴዎዶስዮስ ቤት ፈልጉ የሚል ቃል ከሰማይ ተሰማ። ሕዝቡም ፍለጋ ወጡ። ንጉሥ ቴዎዶስዮስም ከዙፋኑ ወርዶ ነገሩን ጠየቀ። ከቤተ ክርስቲያን የነበሩት ሰዎችም ከሰማይ ቃል እንደመጣ፣ ፍለጋም እንደመጡ ለንጉሱ ነገሩት። ንጉሱም በቁስል በሽታ የታመመ አንድ ደካማ ሰው በደጁ እንደነበረ ነገራቸው። ምናልባት እርሱ ይሆናል ብለው ባዩት ጊዜ ሙቶ አገኙት። በእጁም ወረቀት እንደያዘ አዩት። እጁንም ፈትተው ለማየት ቢሞክሩ አለቅላቸው አለ። ሁሉም ወደ እግዚአብሔር ቢጸልዩ ከንጉሥ ቴዎዶስዮስ ቤት መበለት ሆና የተቀመጠችው ሴት ትቅረብ ይፈታላታል፣ ተባባሉ። የቀድሞ ሚስቱ በእናት በአባቱ ቤት መበለት ሁና ተቀምጣ ነበርና፣ በቀረበች ጊዜም ተፈታላት። ደብዳቤውም እኔ አብደለሚስ ግብረ መርአዊ ገብረ ክርስቶስ ልጃችሁ ነኝ የሚል አገኙበት። እናትና አባቱም ልጃቸው እንደሆነ አወቁ። ታላቅ ልቅሶ ማለቀሱ በብዙ ክብር ማክብረው ቀበሩት። መቃብሩም በሽተኞችን በመፈወስ ብዙ ብዙ ተአምራትን የሚያደርግ ሆነ። ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ ንበል።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 ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።